ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደናነኝ፣ እግዚአብሔር ይመስገን ሁሉ ሰላም ነው እኛ ጋር። እናንተ ጋርስ ሁሉ ሰላም? ቤተሰብ ሁሉ እንዴት ናቸው? ስራ፣ ጤና ሁሉ ሰላም? እናንተ ጋር እንዴት ናችሁ? ለማንኛውም ከእኛ ጋር ዋሉ። ዛሬ ቀን ገጠር ነው የምንውለው፣ ውድ ቤተሰቦቻችን። ገጠር ያስኬደን ጉዳይ ደግሞ እንግዲህ የሙለሬ ጓደኛ አግብቶ ሁለት ሳምንቱ ሞላና እኔ በሰርጉ ቀን አልሄድኩም ነበር። እንግዲህ ሙሽሪት ልንጠይቅ ልንሄድ ነው ሁለት ሳምንት ላይ የኛ አካባቢ እንግዲህ ራይ አካባቢ ፕሮግራሙን አሳያችኋለሁ። ከኔ ጋር ሁኑ ውድ ቤተሰቦች። ይህንን ቪዲዮ ስትጀምሩት እንግዲህ ላይክ አድርጉ። ላይክ ስታደርጉ እንግዲህ ቪዲዮውን ቫይራል ይወጣል፣ ያስፈጣል ማለት ነው ውድ ቤተሰቦቼ። ከዛ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን በመንካት ነው እሺ፣ ሰብስክራይብ የምታደርጉ ውድ ቤተሰቦቼ ለማንኛውም ሁላችንን የጀመርነው እኔ ፀጉሬ መመታጠብ ነው እንግዲህ እንደምታዩት ፀጉሬ ማበጠር እንኳን አልችልም በጣም ነው የሚያናደው እኔ ፀጉር ትንሽ ያስቸግረኛል እና ብቻዬን አላበጥረውም ብዙ ጊዜ እዚህ ጋር እንግዲህ ከዚህ በፊት የምትከታተልኝ ቤተሰቦች ታውቃላችሁ ሰብሊ ነበረች አጋዥ አሁን ደግሞ ፋሲካ ትባላለች ተዋወቋት ለማንኛውም እስኪ አንድ ቀን ደግሞ በቪዲዮ ይዘናት ከች እንላለን ከመጣች እንግዲህ ሁለት ወር ከምናም ወደ ሶስት ወር የተጠጋት ነው። ቪዲዮ አትወድም ነበር። አሁን እንኳን እየለመደች ነው። ምን እንደምንሰራ ምናምን እያየች ለምዳለች እና ዝሮ ዝሮ አብራን አንዳንድ ቪዲዮዎች ትሰራለች። ውድ ቤተሰቦቼ እዚ ጋር እንደምታይት እንግዲህ ፋሲካ ራሱ በደንብ አላበጠረችኝም፣ ትንሽ ቀርሰት ነበርና እያበጠርኩት ነበር። ለማንኛውም ውድ ቤተሰቦቻችን እኛ እንግዲህ የቁም ሻወር ምናምን የለም እንግዲህ እንደዚህ ብለን ነው የምንታጠበው እኛ ቤት እንግዲህ የራሴ ህይወት ነው ማሳያችሁ። እንደዚህ ነው የምታጠበው ሁሌ ሳፋ ውሃ በጀሪካን እየቀዳን እንደዚህ እናደርግና እንታጠባለን። በጣም ነው ደስ የሚለው። ለማንኛውም እንደዚህ ሆኖ ራሱ ያው እንደምታዩ ጸጉሬ በጣም እየተቆራረጠ ነው ያለው። ቅቤ መቀባት ካቆምኩ በጣም ቆየሁ፣ ከራሴ ቤት እንደወጣሁ ቆየሁና ለማንኛውም እዚህ ጋ በሀይላንድ የተቀነሰ ሻምፖ ነው የምታዩት ውድ ቤተሰቦች አንድ ትልቅ ሻምፖ ገዝተን ተከፍሎ ነው ተከፋፍለ ነው ነው እሺ ቤተሰብ ጋ ለማንኛውም ላስታውሳችሁ ብዬ ነው ምንድን ነው ምናምን ምናምን እንዳትሉ ብዬ ነው ኮሜንት ላይ ለማንኛውም ያንኛው ደግሞ ከጀርባ ያለው ሻምፖ ጠቀማለው በጣም የተሸወድኩት ነገር ምን እንደሆነ ታውቃላችሁ ሻምፖ እና ኮንዲሽነር አንድ ላይ ገዝታችሁ እንግዲህ ላይክ ፀጉራችሁ ያለሰልስልኛል ብላችሁ እንዳትጠብቁ በጣም ነው የሚያስጠላ ኮንዲሽነር ላይ ብቻውን መግዛት ያለባችሁና እኔ ለመጀመሪያ ጊዜ ነው የተሸወድኩት ሻምፖና ኮንዲሽነር አንድ ላይ በቃ እንደዚህ ከሆነማ ይሁንልኝ ብዬ ገዝቼ ስጠቀመው ፀጉሬ ደርቆ ነው የቀረው። እንኳን አይደለም ሊለሰልስ ና እንዳትሞክሩት። ሻምፖና ኮንዲሽነር አንድ ላይ የሆነ እንዳትገዙ። ላይ የብቻ ነው መግዛት። እሺ ውድ ቤተሰቦቼ ለማንኛውም በዚህ አጋጣሚ ልንገራችሁ ብዬ ነው። ከጠቀማችሁ እኔ ፀጉሬ ስታጠብ በደንብ ፍትጋርጌ ነው የምታጠብ። ላይክ ፀጉር ቤት ላችሁ እንደሚያጥባችኋል አይደል? በደንብ ነው ማቀው። እኔ ፀጉሬ ስታጠብ ቢያንስ ግማሽ ሰዓት ከዛ በላይ ነው የምጨርሰው። እኔ ብዙ ሰዓት ነው የምጨርሰው። ያው የፀጉሬ ብዛት መጀመሪያ ላይ ሳበጥረው አይታችሁታል። አሁን ስታጠበው የት ሄደ ነው የምትሉት። ባይዘወ ፀጉር ቤት ሂጅ ምናምን፣ ብዙ ጊዜ አበጠረ ፀጉሬ እንደዚህ ሳላሲዝ ምናምን አልሄድም። እንደዛ ብሎ ካዩኝም አይሰሩኝም፣ ና ነክትም አያረጓትም። በጣም ነው የሚደነግጡት። እንዴ ፀጉር ሊሰራ ነው ምናምን ብሎ ማለት ነው። እንደዚህ ሲያጥሙኝ ግን በቃ ትንሽ የት ሄደ ነው የሚሉት እና ለማንኛውም በደንብ ነው አሁንም ፍትግ እያረኩ ነው የምታጠቡ። ጫፉ ግን በደንብ ማጠባቸው አትርሱ፣ እሺ። አንዳንዶቻችን ከስር ያለውን በደንብ እናጥብና ጫፍ ጫፉን በደንብ ሻምፖ ምናም ሳናድርግ ነው የምንታጠብ። እኔ ግን ሙሉ በሙሉ ነው ሻምፖ የምጠቀመው፣ ምክንያቱም ሁሉም መጽዳት አለበት። ቅባት ራሱ ስትጠቀሙ ሙሉ በሙሉ ነው መቀባት ያለባችሁ። ብዙ ጊዜ ከስር ነው የምንጠቀመው ከስር ነው የሚጠቅመው ምናምን እያልን ግን ጫፉ እራሱ በጣም ያስፈልገዋል። ሙሉ በሙሉ ነው ቀቡት። እሺ ውድ ቤተሰቦቼ ለውጡን ስላየሁት ነው የምነግራችሁ። ቶሎ ቶሎ ነው እያወራ ያለሁት እሺ። እዚህ ጋ ውሃ ጨረስኩኝ። ፋሲካ እየጨመረች ልኝ ነው ያለችው። ለማንኛውም ውድ ቤተሰቦች አሁንም ላይክ አላደረጋችሁ ይህን ቪዲዮ ምታዩት ላይክ አድርጉ። ከእናንተ ምን የሚቀንስ ነገር የለም። የምር ማለት ለእኔ በጣም ትልቅ ብዙ ጥቅም አለው ክፍያዬ ላይክ ስታደርጉ እንደገና ደግሞ ሰብስክራይብ ስታደርጉና ውድ ቤተሰቦቼ ላይክና ሰብስክራይብ ደግሞ ከእናንተ ምን የሚቀነስ ነገር የለም። ለእኔ ላይክ ሰብስክራይብ ስታደርጉ ማለት ነው። እና ሐሳባት ስተያያታችሁ ደግሞ ኮሜንት ስር ጠብቃለሁ ጋይስ። ውድ ቤተሰቦቼ እና እንግዲህ መጨረሻ ላይ ሻምፖና ኮንዲሽነር ያልኳችሁ እየተጠቀምኩት ነው፣ ግን ድርቅ ብሎ ቀረ። በጣም ነው የሚያናደው። እኔ ደግሞ ኮንዲሽነር አገኘው ብዬ መጠቀም ያናድም አንዳንድ ቀን እኮ የሆነ ዕቃ አሪፍ የሆነ ምናምን ብላችሁ ገዝታችሁት አሪፍ ሳይሆን ሲቀር ምትናደርት ንዴት አላ። ለማንኛውም ጸጉሬ ታጥቤ አልቋል። መጨረሻውን ሳታዩት እዚህ ጋር መጣን ማለት ነው። እንግዲህ ገጠር ነበር ምን ሄደው መጀመሪያ ላይ ነግሬያችኋል። አውላችን ገጠር ላይ ነው። እዚህ ጋ እንግዲህ ገበያ ላይ የሆነ ሰው እናገኝና አረፈድን እዛ ቁመን ማለት ነው። የሆነ ምንጨርሰው ጉዳይ ነበረን። ራበን አይገርምም። ከዛ ቡቅሬ ከሚሸጡት ጋር አለማያለማጣ ልጆች ከሆናችሁ ታውቀታላችሁ። ገበያ ዳር ላይ ቡቅሬ ይሸጣል፣ እና ቡቅሬ መሸጫው ላይ ሄድን እና ቡቅሬ እንዳንጠጣ ለስላሳ በዳቦን የበላን አይገርም። ሙለርን እዚህ ጋ ገበያ ላቆጭ አርጌ በጣም ራብን ምንም ማድረግ አልቻንም፣ እና እሱም ልክ እንደኔ እንግዲህ ዳቦ በምሬ እንዳየበላ ነው። ብቻ ግን ደስ ይላል፣ ጥሩ ነው። እና ዳቦ መምሪንዳችን በደንብ በልተን እንክታርገን ምንም ያተረፍነው ነው ነገር አልነበረም። ሁሉ ነው የጨረስነው። እኔ እንኳን አንድ ዳቦ ነው የላት። እንደ ሙላር እንጃ፣ ሙላር እንኳን እንጃ። ዞሮ ዞሮ እዚ ጋር ደግሞ አጌላ ልንገዛ ነው። ለማንኛው ውድ ቤተሰቦቼ ገጠር ላይ ሙሽሪት ስታዩ፣ አጌላ ከረሜላ እና ደግሞ ዲባ ነበር ይዘን ስንሄድ ነበረው ልጅ እያለን እና እሱን ትውስታ ለማምጣት ነበር እና አጌዳ ገዝቼ፣ አጌዳ ደግሞ እንደ አጋጣሚ ገበያው ብዙ የለም። በቃ አጌዳ እቺ ብቻ ነበረች። እያለቀ ነው መሰል ምናምን አለችኝ ሴትዮዋና፣ ብቻ ግን ግዴታ መግዛት ስለነበረብኝ ባያምርም ገዝቼ ሁለት አጌዳ እንግዲህ በሀምሳ ሀምሳ ብር ነው ደስ አይልም። በመቶ ብር ግልግል ማለት ነው። እንደዚህ ገዛንና ገበያ ላይ ባይዘው ድሮ እናቶቻችን ገበያ ሲሄዱ አጌዳ ይዘውልን ይመጣሉ እና እሱን አጌዳ ለማግኘት በጉጉት ነበር የምንጠብቀው። የሆነ ከቤት ወጥተን መግቢያቸው ሰዓት እናውቀዋለን፣ የሚገቡበት ወደ ቤት ሰዓት እና ገበያ ጨርሰው ምናምን ወደ 11 ሰዓት አካባቢ ምናም እንደዛ ነበር ወደ ቤት የሚገቡት እና እሱን ለማግኘት ከቤት ወጥተን ቀይ ላይ ነበር የምንጠብቃቸው እና አሁን ደግሞ አይ ጊዜ ብቻ ተመስጌንና እንደዚሁ ገዝተን ጨረስን። ወደ ባጃጅ የምንይዝበት ቦታ እየሄድና፣ ውድ ቤተሰቦች ገበያ ቀን አይደለም፣ ይሄንን የምንቀርጸው ገበያ ቀን በጣም ጭንቅንቅ ያለ ነው። ለማንኛውም ገጠር ገብተናል። ባጃጅ ውስጥ ላይ መቅረጽ አልተመቸንም። አንድ ባጃጅ ውስጥ ወደ ገጠር ስትሄዱ ስድስት ሰው ምናምን ተጭሮ ነው የሚሄደው። አይደለም አይደለም ለመቅረጽ ራሳችን ራሱ ተቀምጠን ለመሄድ በጣም ነው የሚያስቸግረውና ገጠር አድስቅኝ ነው አድስቅኝ፣ ታቆት ካላቸው አድስቅኝ መድኃኒዓለም አይደለም አድስቅኝ ላይኛው እዛ ገብተናል። ውድ ቤተሰቦች እኔ ፀጉር እንግዲህ እንደለመደው እያስቸገረኝ ነው። ሙለር ሙለድ ከመሃል አረ አንቺ ልጅ ተይ ካሜራ ላይ ነሽ። ፀጉር አስተካኪ ሲለኝ ነበርና ንፋሱ እየወሰደው እያስቸገረኝ ነበር። ተንጨባረው ምናም ብቻ ታጥቤውም ኮንዲሽነሩ ጤነኛ ስላልነበረ አሪፍ ኮንዲሽነር ስላልነበረ አበላሽቶብኛል። በደንብ አልተፈረዘም። ብቻ መሄድ ስላለብኝ ግድ ስለነበር ሂጃ አለው እንደዚሁ ተንጨባርሬ ማለት ነው እና ወደ ሙሽሪትና ሙሽራ ቤት ደርሰናል፣ ውድ ቤተሰቦቼ። ቪዲዮውን ግን እስከ መጨረሻ ድረስ እዩት፣ በጣም ነው የሚያዝናናችሁ። እንግዲህ ምን ምን እንደሚደረግ ምናምን ነግራችኋለሁ። እሺ፣ ከኔ ጋር ሁን አሁንም። እና እንግዲህ እዚህ ጋር ባጃጅ የማይገባበት ቦታ ላይ ነው፣ በእግራችን እየሄድን ያለ ነው። ልጆች አግኝተን ሰላም ብለን ምናምን እያለፍን ነው ያለ ነው። እና ካሜራ ይዘን በጣም ተገርመዋል። ብቻ በሁለት ሳምንት ላይ እኛ አካባቢ ዳቦ ይዘው ይመጣሉ፣ ሚዜዎቿ ማለት ነው። አምስትም ሆኑ ስድስትም ሆኑ ሚዜዎቿ ሁሉም ዳቦ ይዘው ይመጣሉ፣ ወደ እሷ ወደ ባልዮ ቤት ሙሽሪትን ለመጠየቅ። ከዛ ውሎ ምናም ተጫውተው መጨረሻ ላይ ደሞ ቅቤ ተቀብተው ምናም ነው እና የሚሄዱት። ብቻ ደስ የሚል ፕሮግራም ነው። እኔ በጣም ነው ወደ ባይዘ ወይም በዚሁ አጋጣሚ መንገራችሁ እና ገጠር ላይ ሙሽር በጣም ነው ደስ የሚለኝ መሄድም ወይኔ ለራሴ ግን የገጠር ባል ስላላገባሁ ሳልሞሸር ቀርቻለሁ። ብቻ ተውት። በዚህ አጋጣሚ ብሶቴንም እያወራሁ ነው። እኔ እንጃ አላቅም ማርያምን። እኔ ሙሽር በጣም ነው የምወደው። ለምንድነው አላቅም? ብቻ ደስ ይለኛል። ቁጭ ብሎ ጓደኞቻችሁ እየመጡ ሲያጫውታችሁ ያለው ጨዋታ ምናምን የሆነ አለ። ምንድን የሚባል ጨዋታ ነው? ወይኔ የረሳሁት። ግን አሁን እንጃ አላቅም ብቻ ደስ የሚል ጫወታ አለ ሙሽር ቤት። እስኪ ኮሜንት ላይ አሳውቁኝ፣ ንገሩኝ። እስኪ ምን ምን እያሉ ነበር የሚጫወቱ የነበሩ የሆነ ትዕዛዝ አለ ምናምን፣ ትዕዛዝ ካልፈጸማችሁ ትመታላችሁ ምናምን ሱስ ነገር ነበርና ማንኛውም ሙሽር ሊጠይቅ ሄደ ሰው ነው ታዞ፣ ካልፈጸመ ትዕዛዙን ይመታል ምናምንና ደስ የሚል ነገር ነበረው። እሱን ማየት በጣም ነው የሚያስደስተኝ። ለዛም ነው አሁን የመጣሁት ሙል አድርጋና እና ውድ ቤተሰቦቼ፣ ከቤት ደርሰናል። ቤታቸው እንደዚህ እንደምታዩት በጣም ነው ደስ የሚለው። በጣም ያናደው ነገር ግን አሁን ላይ ገጠር ላይ ጎጆ ቤቶች እየጠፉ ነው። ሆይ በጣም ነው ያናደው፣ እውነት ያስጠላል። ገጠር ላይ ጎጆ ቤት ነው ደስ የሚለው እና ቆርቆሮ ነው አሁን ላይ እየተሰራ ያለው። ገባን፣ ሙሽሪት ቤት ደረስን። እንደዚሁ እንደዛ እያልን ደርሰን እንግዲህ ሙሽሪት እንደምታያት ጓደኞቿ ጋር ቁጭ ብላለች። ሁለት ሳምንት ስለሞላ ጓደኞቿ ልጠይቋት እንደመጡ ነግሬላችኋለሁ። እኛ ደግሞ አጌዳችን ይዘን ሄድ ነው፣ ሌላ ነገር ዜና ሄድ ነው የድሮ እንትን ማለት ቪዲዮ እንድንሰራ ስለሆነ የድሮንም ለማስታወስ ስለፈለግን ነው። ድሮ አጌዳ ወይም ዲባ ወይም ደግሞ ከረሜላ ካልያዛችሁ ሙሽሪት ቤት መግባት አይቻልም። ሙሽር ቤት መግባት አይቻልም በጭራሽ ማለት ነው። ስርሚዜ የለ ደጃፍ ላይ ቁጭ ይላል አያስገባም እና እንዲሁም ለማንኛውም አጌዳዬ እየተሰጡ ነው ለሁሉም ሚዜዎቹ፣ እዛ ቁጭ ላሉት እና እኔ ግን በጣም ያናደብ ነገር በጣም ያስጠላ ጌታ ሸሚዝ ይዞ ነው ያነሳሁት ማለት ጫፍ ላይ ያለው አለን ማይጥመው እሱ ነበር ያነሳሁትና ለማንኛውም ምንም ማድረግ አይቻልም በላሁት እና እዚህ ጋር ውድ ቤተሰቦቼ እንጀራ ቀርቦልን እየበላን የገጠር እንጀራ ባይዘው የእኔ በጣም ነው የምወደው፣ በጣም ነው የሚጥመው። የከተማ ስጋ ሲሰራ ሽንኩርት ያበዛሉ መሰለኝ፣ የሆነ ማርማር ይለኛል። ይሄ ፕሮግራም ሲሰራ የሆነ የሰርግ ይሁን የሆነ ቦታ ብቻ ብዙም አልበላም። እዚህ ግን በደንብ ነበረ የበላሁት። በስተ መጨረሻ ውድ ቤተሰቦቼ አስራ አንድ ሰዓት አካባቢ የሆነ ነበርና የሙሽሪት ሚዜዎች ወደ ቤታቸው ሊመለሱ ሲሉ እንደዚህ ይቀባሉ ቅቤ። ለማንኛውም ዳቦ ይዘው ነው የመጡት። እሺ አልነገርኳችሁ? ሁሉም ዳቦ ይዞ መጥተው መጨረሻ ወደ ቤታቸው ሲሄዱ ደግሞ እንደዚሁ ቅቤ ተቀብተው ነው የሚሄዱት። ደስ አይልም? በጣም ነው እንጂ ደስ የሚለው። እንዳትቀኑሽ። ለማንኛውም ሁሉም ቅቤ ተቀብተው መጨረሻ ላይ እንትን ምን የእናት እናትም የእናት ቤተሰብም ይመጣሉ። ይሄት ምናምን የእናት ይባላል እና ዳቦ ይዛ የምትመጣም እነዚህ ጋር ዳቦውን ይዤ ታክሲ ውስጥ ወደ ቤታችን እየተመለስን ነው ሙሽራው እኛን እየሸኘ ነው። ውድ ቤተሰቦች ወደ ከተማ ወደ ቤታችን እየተመለስን ነው። ዳቦዬን እየበላው እንደ አጋጣሚ ቤት ውስጥ ዳቦ አልተሰጠውም ነበር እና ሲወጣ ዳቦ አስታውሰው ሰጡኝ። ይዤ ወደ ቤት እየሄድኩ ነው። ይሄው መጨረሻ ላይ የተቀረጠ ቪዲዮ ነበር። ከመሀል እዚህ ጋር ቪዲዮ ሳይሆን ፎቶ ቤት ስንነሳ የነበረውን ለማሳየት ነበር። ሙሽሪት እና ሙሽራ እኛ ጋር ፎቶ እየተነሱ ነበርና የኔ ነጠላ አደራረግ ምን ይሉታል? ግን የኔ ነገር አንዳንዴ እኮ በጣም ነው ማስቀው። ብቻ ውድ ቤተሰቦች ቪዲዮን እስከ መጨረሻ ድረስ ስላያችሁት በጣም ነው ማመሰግነው። በጣም ነው የምወዳችሁ። ውድድድድድ ነው ማረጋችሁ። እሺ፣ በጣም ለማንኛውም፣ እንደ ዛሬ ቀን ድምጽ ስገባ ተዝናንች አላውቅም። በጣም ደስ እያለኝ ነው የጨረስኩት። ድሮ ይሰለቼ ነበርና እወዳችኋለሁ ውድ ቤተሰቦቼ። ጨርሻለሁ።